በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ወዲህ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን ይሆኑ። ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። ሰኔ ዐሥራ ሰባት ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ። በእግዚአብሔር ፈቃድ በኢየሱስ ክርስቶስ በሚሆን በሕይወት ተስፋ ከኢየሱስ ክርስቶስ ሐዋርያ ከጳውሎስ ለመወደህ ልጄ ለጢሞቴዎስ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስም ጸጋና ምሕረት ሰላምም ላንተ ይሁን። ከአባቶቼ ጀምሮ በንጹሕ ልቦና የማመልከውን እርሱን እግዚአብሔርን አመሰግነዋለሁ። ሌሊትና ቀንም በጸሎቴ ዘወትር አስብሃለሁ፣ እንባህን አስባለሁ፣ ደስ ይለኝም ዘንድ ልይህ እናፍቃለሁ። በአያትህም በሎይድ ላይ ያደረችውን ጥርጥር የሌለባትን ሃይማኖትህን አስባለሁ፣ በአንተም ላይ ጸንታ እንደምትኖር እተማመናለሁ። ስለዚህም ምክንያት እጄን በአንተ ላይ በመጫኔ ያገኘኸው የእግዚአብሔር ጸጋ ይታደስልህ ዘንድ አስበሃለሁ። እግዚአብሔር የኃይልና የንጽሕና የፍቅርና የጥበብ መንፈስን እንጂ የፍርሃት መንፈስን አልሰጠንምና፣ እንግዲህስ ለጌታችን ለመመስከር አትፈር፣ እኔንም እስረኛውን አታሳፍረኝ። ነገር ግን በእግዚአብሔር ኃይል ወንጌልን ለማስተማር መከራን ተቀበል። ያዳነን በቅዱስ አጠራሩም የጠራን እርሱ ነውና ዓለም ሳይፈጠር በኢየሱስ ክርስቶስ እንደተሰጠን እንደ ፈቃዱና እንደ ጸጋው እንጂ እንደ ሥራችንም አይደለም። ይህም ሞትን በሻረው ሕይወትንም በገለጣት በወንጌሉም ትምህርት ጥፋትን ባራቀ በጌታችንና በመድኃኒታችን በኢየሱስ ክርስቶስ መምጣት ዛሬ ተገለጠ። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት ስለ ጻድቅ ጸሎት። ከእናንተ የሚያዝን ቢኖር ይጸልይ ደስ የሚለውን ቢኖር ይዘምር። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ይጥራና ይጸልዩለት። በጌታችን በኢየሱስ ክርስቶስ ስም የተጸለየበትንም ዘይት ይቀቡት። የሃይማኖት ጸሎትም ድውዩን ይፈውሰዋል፣ እግዚአብሔርም ያስነሳዋል። ኀጢአትንም ሠርቶ እንደሆነ ይሰረይለታል። እርስ በርሳችሁ ኀጢአታችሁን ተናዘዙ፣ እንድትድኑም ለወንድሞቻችሁ ጸልዩ። የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጅም ትፈጽማለች። ኤልያስ እንደኛ ሰው ነበረ እንደምንታመምም ይታመም ነበር። ዝናብ እንዳይዘንብም ጸሎትን ጸለየ፣ ሦስት ዓመት ከስድስት ወርም በምድር ላይ አልዘነበም። ዳግመኛም ጸለየ፣ ሰማይም ዝናቡን ሰጠ፣ ምድርም ፍሬዋና በቀለች። ወንድሞቻችን ሆይ ከናንተ ከጽድቅ የተነሳ ቢኖር ከኃጢአቱ የመለሰውም ቢኖር ኃጢአተኛውን ከተሳሳተበት መንገድ የሚመልሰው ራሱን ከሞት እንዳዳነ ብዙ ኃጢአትንም እንዳስተሰረየ ይወቅ። የሐዋርያት ሥራ። በሁለተኛው ሰንበትም የከተማው ሰዎች ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። አይሁድም የተሰበሰበውን ብዙ ሕዝብ ባዩ ጊዜ ቀኑባቸው፣ እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ። ጳውሎስና በርናባስም ደፍረው እንዲህ ብለው ተናገሯቸው የእግዚአብሔርን ቃል ለእናንተ አስቀድሞ ልንነግራችሁ ይገባል። እምቢ ብትሉና ራሳችሁን ለዘላለም ሕይወት የተዘጋጀ ባታደርጉ ግን እንሆ ወደ አሕዛብ እንመለሳለን። እግዚአብሔር እስከ ምድር ዳርቻ ላሉት ሁሉ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዟልና። አሕዛብም ይህን ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለም ሕይወትም የተዘጋጁ ሁሉ አመኑ። የእግዚአብሔርም ቃል በሃገሩ ሁሉ ተዳረሰ። የሉቃስ ወንጌል በተራራ ላይ ስላስተማረው ትምህርት። እርሱም ወደ ደቀ መዛሙርቱ ዐይኖቹን አንስቶ እንዲህ አላቸው፣ እናንት ድሆች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ናትና። ዛሬ የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። ዛሬ የምታለቅሱ ብፁዓን ናችሁ ትስቃላችሁና። ሰዎች ስለ ሰው ልጅ ቢጠሏችሁ ከሰው ለይተው ቢያሳድዷችሁ፣ ቢሰድቧችሁ፣ ክፉ ስምም ቢያወጡላችሁ ብፁዓን ናችሁ። ያን ጊዜ ደስ ይበላችሁ፣ በደስታም ዝለሉ፣ ዋጋችሁ በሰማይ ብዙ ነውና አባቶቻቸውም ነቢያትን እንዲሁ አድርጓቸው ነበርና። ነገር ግን እናንተ ባለጠጎች ወዮላችሁ፣ ደስታችሁን ጨርሳችኋልና። ዛሬ ለምትጠግቡ ወዮላችሁ ትራባላችሁና። ዛሬ ለምትስቁም ወዮላችሁ ታዝናላችሁና ታለቅሳላችሁምና። ሰዎች ሁሉ ስለ እናንተ መልካሙን ነገር ቢናገሩላችሁ ወዮላችሁ፣ አባቶቻቸው ለሐሰተኞች ነቢያት እንዲህ ያደርጉ ነበርና። ለምትሰሙኝ ለናንተ ግን እንዲህላችኋለሁ፣ ጥላቶቻችሁን ውደዱ፣ ለሚጠሏችሁም መልካምን አድርጉ፣ የሚረግሟችሁን መርቋቸው፣ ለሚበድሏችሁም ጸልዩላቸው። ጉንጭህን ለሚመታህ ሁለተኛይቱን ስጠው። መጎናጸፊያህን ለሚወስድም ቀሚስህን ደግሞ አትከልክለው። ለሚለምንህም ሁሉ ስጥ። ገንዘብህን የሚወስደውንም እንዲመልስልህ አትጠይቀው። ሰዎች ሊያደርጉላችሁ እንደምትወዱትም እንዲሁ እናንተም አድርጉላቸው። የሚወዷችሁም ብቻ ብትወዱማ እንግዲህ ዋጋችሁ ምንድን ነው? ይህንስ ኀጣንም ያደርጋሉ። የሚወዳቸውንም ይወዳሉ። በጎ ለሚያደርጉላችሁ በጎ ብታደርጉ እንዲህ ዋጋችሁ ምንድን ነው? እንዲህስ ኀጣንም ያደርጋሉ። እንዲከፍላችሁ ተስፋ ለምታደርጉት ብታበድሩ እንግዲህ ዋጋችሁ ምንድን ነው? ኀጣንም ባበደሩት ልክ ይከፍሏቸው ዘንድ ለኀጣን ያበድራሉና። አሁንም ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው። እንዲመልሱላችሁ ተስፋ ሳታደርጉ አበድሩ። ዋጋችሁም ብዙ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለበጎቹና ለክፎችም ቸርነውና ነውና። ሰማያዊ አባታችሁ የሚራራ እንደሆነ እናንተም የምትራሩ ሁኑ። ስንክሳር፣ አባ ለትጹን የዋህ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም፣ ሰኔ ዐሥራ ሰባት በዚች ቀን ታላቁ አባት አባ ለትጽዮን አረፈ። ይህም አባት በብህንሳ ሀገር ነበር ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት ነፍሱን ስለ እኔ ጣላትም ያገኛታል ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሡን ቃል ሰማ ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ ቅዱስ ቁርባንን ተቀብሎ እስዋህት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለ ማቋረጥ ይጋደል ጀመር። ሰባ ሰባት ቀንም ይጾም ነበረ። የእግዚአብሔርም መልአክ ተገለጸለትና የመንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ አርባ ቀኖች ጸለየ። ከዚያም በኋላ ልብሱንና እስኬማውን አለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም የሚጎበኛቸው ነበረ። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱንም ታሞ ለሞት ደርሶ አገኘው። መነኰሳቱም በዙሪያው ሆነው ያለቅሱ ነበር። አባ አለት ጽዮንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ አለት ጽዮን አባት ሆይ ባንተ ላይ የሆነው ምንድነው? ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኀጢአትን ሰርቻለሁና አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄዱ። ኤጲስቆጶሱም ቅስና ሾሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንጉ። ለጠላሁትም በቁርባኑ መሥዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራ ያጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኀጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ሥራም ምንም ምንም የሠራሁት የለም። ነገር ግን በጸሎት አትርሳኝ ከዚህ ከኃላፊው ዓለም መውጫዬ ደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንን ሲቀበሏትና በየራሱ በሆነ ሥቃይ ሲያሰቃዩአት አባ ለትጹንም አያት። አባ ለትጹንም ለቅሶን አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥ ሰው ነፍስ ክብር ይግባውና ጌታችንን እየለመነ አምስት ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ሚካኤልም መጥቶ አስነሳውና እንዲህ አለው፣ ስለዚያ ኀጢአተኛ ነፍስ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹን ግን ማሐሪ ቅርባይ ወደሆነ እግዚአብሔር ስለ ጸልየ ስለዚያ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህም በኋላ ራሱን በባሕር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥሁህ ለትጹን ሆይ፣ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚያ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገላለህ? አለው አባ ለትጹንም እንዲህ ብሎ መለሰ፣ መሐሪና ይቅርባይ ሆይ ጌታዬ ፈጣሪ ሆይ ያን ኀጢአተኛ ትምረው ዘንድ እለምንሃለሁ፣ አለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህም በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት እንዳልተፈጠረችም አደረጋት። ይቺ ነፍስ አፈር ትሁን እንጂ ለስቃይ ወይንም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባ ለትጹንን የመረጥኩህ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያህን ለሚያደርጉሉ በስምህ መባ ለሚያስገባ፣ ወይንም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆጠ ለሚያለብስ፣ ወይንም ገድልህን ለሚጽፍ እኔ የሁሉንም ኃጢአቶቻቸውን ይቅር እላለሁ ስማቸውንም በሕይወት መጽሐፍ እጽፋለሁ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንም ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በአቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ባህታዊ ጵላሙን። በዚህችም ዕለት ፍጹም መናኔ የሆነ የመጻተኛው ባህታዊ ጵላሙን የዕረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረዥም ዘመን ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርን፣ ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም፤ ነገር ግን የሚተክዝ ነበር። ክብር ይግባውና ልቡም በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጵላሞን የእጅ ሥራውን ሊሸጥ ተነስቶ ወደዚያ ሲጓዝ ሰይጣን ጎዳናውን አሳተው ልቡን መሰጠው እንጂ ያውቅ ዘንድ አልተውም። ከሰባት ቀኖችም ፍጻሜ በኋላ ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጵላሞን የእጅ ሥራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው ልቡንም መሰጠው ልቡንም መሰጠው እንጂ ያውቅ ዘንድ አልተውም። ከሰባት ቀኖችም ፍጻሜ በኋላ አባ ጵላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ ለመሞትም ድረስ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተውም። ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጵላሞንም በእርሱ የሆነውን ባወቀ ጊዜ ጌታ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ጵላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት ባንተ ላይ ክፉ ሊሠራ አይችልም ነገር ግን ተነሥተህ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳተህ ንገረው። እርሱ ኃጢአት እስቲሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያውኑም ብፁዕ አባ ጵላሞንም ተነስቶ ከእጅ ሥራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም ሰላሳ ሦስተኛውን መዝሙር እያነበበ ቃሉ ወደሚመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትጽዮን አደረሰው። አባ ለትጹንም ባየው ጊዜ በደስታ ከጸለዩ በኋላ ተቀመጡ። አባ ጵላሞንም የመረረ ለቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ስራዬን ልሸጥ በግብጽ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘናጋት። መድኃኒት የሚሆነኝን የጌታ ኢየሱስንም ስም ጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሆቹና ተክሎች መልካሞች ዛፎች ያሏት ከተማ አሰየኝ። የእጅ ስራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሞቶ በምታዝን ሴት አምሳል ታየኝ። የእጅ ሥራህን እኔ እገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። ቅንድቦቿንም ከላዩዋ አውርዳ አኖረች፣ እግሮቼንም አጠበች። ባሮችንም ማዕድ ያቀርቡ ዘንድ አዘዘቻቸው ከእርሷ ጋርም እበላ ዘንድ ብዙ ማለዳችን በልተን ጠጥተንም ነበር። ስንጨዋወትም ባሮቿ ሁሉም ወጡ። ሁለታችን ብቻችንን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርም መላእክቶቹንም ቢሆን አላሰብኩም። በርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃሁ ጊዜ ብመለከት ምንም ነገር አላገኘሁም። ሴትም፣ ማዕድም፣ ቤትም፣ አታክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁት። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀስኩ። ሰይጣንንም በሩቁ ቆሞ መጻተኛ ጵላሞን ሆይ ወዮልህ እንደ ወፍ ላጠምድህ በአንተ ላይ በርትቻ አለውና እያለ ሲዝትብኝ አየሁት። ነገሩንም ሰምቼ በመስቀሉ ምልክት በላዩ አማተብኩ፣ ከእኔም ሸሸ። አሁንም አባቴ ለትጽዮን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኝ፣ ያለው ቅዱስ አባ ለትጹንም አይዞ እግዚአብሔር ኃጢአትህን ይቅር እንደሚለህ አምናለሁ ብሎ መለሰለት። ከዚህም በኋላ ተነሥቶ ሦስት መዓልትና ሦስት ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮቼ አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታም። ጵላሞንም የሠራውን ኃጢአት በራሱ በሰይጣን ላይ አደረግሁ። የጵላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰማይ በራሱ እመለሳለሁ። ከዚህ በኋላ አባ ጵላሙን አባ ለትጽዮን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጸመ፣ በሰላም አረፈ። አባ ገሪማ ዘመደራ። ዳግመኛም በዚች ቀን የመደራው የብፁዕ አባ ገሪማ መታሰቢያው ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህንን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ አጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተምሮ ዲቁና አሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አነገሱት። እየፈረደና በቅን እየገዛ ሰባት ዓመት ኖረ። በዋሻ የሚኖረው አባ ጰንጠለ ሚሆንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው፣ አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔ ና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናዊም በሆኑ ክንፎቹም ተሸክሞ የአስር ወር የሚሆነውን መንገድ በሦስት ሰዓት አደረሰው። በአባ ጴንጠለሚዮንም ደጅ አቆመው። ይህም በኢትዮጵያ ንጉሥ በአልአሚድ ዘመን ነበር። አባ ጴንጠለዮንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በአቱም አስገብቶ የመንኩስና ልብስን አለበሰው። ይስሐቅም በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚህም በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ልዩ ተአምር እያደረገ በሽተኞችን በመፈወስ አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ። በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መሥዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዱ አበራየ። ሰባ ሰባት የእንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ በዓለት ላይ ተከለ። ወዲያውም በቀለች አበበችና ፈራጅ፣ ከእርሷም መሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘው፣ ጽሕፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብርዕ በወደቀ ጊዜ ወዲያው በቀለ አቆጠቆጠም፣ አደገ። በአንዲት ዕለትም ሰዎች ወደ አባ ጴንጤሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ ቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጴንጤሌሜዮንም ወደ እርሱ ሄዶ፣ ልጄ ይስሐቅ ወይ ሚስጥር ስላለኝ ካጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተውና እንጨትና ድንጋዮችም ይናገራሉ አለ። ወዲያውኑም እንጨትና ድንጋዮች እንደ ምዕራፍ ያህል ሸሹ። አባ ጴንጤሌሜዮንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውንና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ፣ ገድሉንም ለሚጽፍና ለሚያጽፍ፣ ለሚያነበውና ለሚተረጉመው ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላብላ የተጠማውን ላጠጣ ብሎ በቤተ ክርስቲያንህም በማህሌት ያመሰገነውንና የጸለየውን እኔ መላእክትን ምስጋና እሰማለሁ። የተራቆተውንም ለሚያለብስህ የብልህ እጅ ያልሠራው የብርሃን ግምጃን አለብሰዋለሁ። ነፍሱም ከሥጋው በምትለይበት ጊዜ የጨለማ መላእክት አይቀርቡትም። የብርሃን መላእክትንም በዙሪያው አቆማቸዋለሁ። በስምህም ቤተ ክርስቲያን ለሠራ በሰማያት አርባ ሰባት የብርሃን ቦታዎችን እኔ ሰጠዋለሁ። ለቤተ ክርስቲያንህ መባ የሚሰጠውንም እኔ በመንግሥቴ ይቀበለዋለሁ። ቦታህን የሚያከብረውንም እኔ በመንግሥቴ ያከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም እሰጠዋለሁ። አባ ገሪማም ይህንን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰቢያ የላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ? አለ መድኃኒታችንም ዐሥራ ሁለት ትውልድ እምረዋለሁ። አባ ገሪማም መድኃኒታችንን ልጆች ባይኖሩትስ ምን ታደርጋለህ? አለው። መድኃኒታችንም ዐሥራ ሁለት ጽፍ ክብር ሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝህ ታላቅ የምሥራች እነግርሃለሁ አለው። ይህንንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማያ ታረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት የሰማዕታት የናኮራን የበርተለሜዎስ፣ የአለስከንድሪያ፣ የእለስክንድሮስ፣ የዮሴፍና የጻድቂቱ አርሴማ መታሰቢያ ናቸው። እግዚአብሔር በጸሎታቸው ይማረን።